የአብርሽና የሩታ ጉዳይ እጅግ በጣም አሳሳቢ ደረጃ ላይ ይገኛል። ዙሩ እየከረረ ይገኛል። አብርሽ እንግዲህ እንደምታዩት ድንብርብር ወጧል። ሩታም ውሳኔዋን ልትቀይር አልቻለችም። ትናንትና እንግዲህ የፍች ወረቀት ላይ እንዲፈርምላት ይዛበት መጣም ያንን ወረቀት ቀዳዶ መጣሉን እናስታውሳለን። አይተናል፣ ሰምተናል። ዛሬ ግን ሩታ ያንን ነገር አልበቃ ሲላት እንግዲህ የፍች ወረቀቱን እንዲሁም ደግሞ የፍርድ ቤት የመጥሪያ የማዘዣ ወረቀት ይዛለት መጣለች። አብርሽም እጅግ በጣም ግራ መጋባት ውስጥ እጅግ በጣም ከባድ ጭንቀት ውስጥ ይገኛል። እንዲሁም ደግሞ ከሩታ ጀርባ ያሉ የሩታን ደስታ የሚፈልጉ መስለው ግን የእሷን ህይወት ለማጨለም የሷን ትዳር ለማበጣበጥ፣ ለመረበሽ የሚያስቡ ብዙ ሰዎች እንዳለውም ዛሬ እንግዲህ በራሳቸው ፍላጎት እና በራሳቸው ፈቃድ ወጣ ወጣ ሲሉ እያየናቸው ናቸው፣ እንገኛለን እንግዲህ። ሰው መሳይ አንድ ዘፈን አለ፣ ሰው መሳይ ሾካኮች እንደምን አላችሁ መቼም አትጠፉ፣ ማንዴ ስር ሰዳችሁ፣ ጊዜው የስራ እንጂ አይደለም የወሬ ሾካኮች፣ ታረሙ አትሁኑ ጥሬ የሚል ዘፈን አለ። እነሱንም እንግዲህ እነማናቸው ሾካኮዎቹንም ልቅም ልቅም ልቅም አድርገን እያወጣን እንግዲህ ስለ አብርሽና ስለ ሩታ እናወራለን ሀሳብ እንሰጣለን። በነገራችን ላይ የሚዲያል ወደ ሚዲያ ነው ማመጣው። እዚህ ጋር ምንም የምፈጥረው የምጨምረው የምጨማምረውም ነገር የለም። በነገራችን ላይ እኔ ስለ ታዋቂ ዩቲዩበሮች አጠቃላይ ከካሜራ ጀርባ ስለሚኖራቸው የህይወት ኑሮ የህይወት ነገር ምናምን እሰማለው፣ ኢንፎርሜሽን ይደርሰኛል። ግን ደስ የማይል ነገር ስሰማ ወይም ደግሞ ደስ የሚሉ መልካም ነገሮችን ጥሩ ነገሮችን ስሰማ ወደ ሚዲያ ይዥ እመጣለሁ። መልካም ነገር ለምሳሌ ስለ ሀይሚና ስለ ብሩክ ማንም ሰው የማያቀው ከካሜራ ጀርባ የሚሆኑ ነገሮችን ባለፈው አይቼ ሰምቼ ኢንፎርሜሽን ደርሶኝ በአካል የሚያውቃቸው ሰው መረጃ ደርሶኝ ስለነሱ እነሱ በደንብ አውርቻለሁ ማለት ነው። ጥሩ ያልሆኑ ነገሮች በግልም ሆነ አንድ ላይ በመሆን ያሉ ነገሮችን ሳይስሰማ የተለየ ባህሪ ከካሜራ ጀርባ ያላቸውን ማንነት በድብቅ የሚፈጠሩ የሚሆኑትን ነገሮች ስሰማ ወደ ሚዲያ ይዤ አልመጣም። ለምን ይሄን ነገር እነሱ ባይፈልጉ ነው ባይፈቅዱ ነው እዛ ያስቀመጡት፣ ቢፈቅዱ ሚዲያ ላይ ያወጡት ነበር። ስለዚህ እነሱ ያላወጡትን የህይወታቸውን የቤታቸውን ገመና ወደ ሚዲያ አላወጣም ብዬ እንግዲህ አልናገርም፣ ከመናገር እቆጠባለው፣ ጸጥላለው ለራሴ መያዝ አለብኝ። ኢንፎርሜሽን እሰማለሁ፣ አያለው፣ አለቀ። ከዛ ውጪ ወደ ሚዲያ አምጥቼ አላወራም የነሱን ማለት ውስጣዊ ማንነታቸውን ወይ ደግሞ ድብቅ የሆነውን ነገር ለማንም ሰው ማውራት መስማት የሌለበትን ነገር ሚዲያ ላይ ማውራት ስለማልፈልግ ማለት ነው። ሚዲያ ላይ የተወራ የተነገረ፣ ሚዲያ ላይ ያየሁትን ነገር ግን ማንም ሰው ከመናገር ሀሳብ ከመስጠት ሊያስቁመኝ ስለማይችል፣ ይህን ነገር አታድርጊ ሊለኝ ስለማይችል ሀሳብ እሰጥበታለሁ ማለት ነው። እንግዲህ ስለ አብርሽና ስለ ሩታ እንግዲህ እንደኔ የሚያውቃቸው ሰው አለ ብዬ ለመናገር አልደፍርም። በነገራችን ላይ ምክንያቱም እነዚህ ልጆች ገና ሲጀመር ጀምሮ ገና ሲጠነሰስ ገና ጅምሩ ጀምሮ ስከታተላቸው ስለ ነሱ ደከመ ሰለቸኝ ሳልል ስለ ነሱ ሀሳብ እየሰጠው ከነሱ ጋር ሲከፉም አብሬ እየተከፋው ደስተኛ ሆኖ ሳያቸውም ደስታዬን እየገለጽኩኝ ትክክል ያልሆነ ነገር ሳይም ይሄ ትክክል አይደለም እያልኩ ሩታ ስታጠፋ ሩታን እየተቆጣው አብርሽ ሲያጠፋ አብርሽን እየተቆጣው አብርሽ መልካም ነገር ሲያደርግ አብርሽን እያሞጋገዝኩኝ ሩታ መልካም ነገር ስታደርግ ሩታንም መልካም ነገር አደረገች ብዬ ሳወድሳት ሳሞግሳት፣ በአጠቃላይ ረዘም ላለ ጊዜ ከነሱ ጋር አብሬ ቆይቻለሁ። ኢቨን የሚወዱትን የሚጠሉትንም ነገር ሳይቀር ሁሉንም አውቃለሁ። በሩታና በአብርሽ መሀል እንግዲህ በጣም ከባድ ነገሮች። በነገራችን ላይ የሩታና የአብርሽ ግንኙነት እጅግ በጣም በብዙ ስህተቶች፣ በጣም በብዙ ክፍተቶች የተሞላ እነሱ ትክክል ነው ብሎ የሚያስቡት ነገር ወይም ደግሞ የሚያደርጉት ነገር ግን ደግሞ ብዙ የቀረው ነገር እንዳለ፣ ብዙ ያላሟሉት፣ ብዙ ያላስተካከሉት ነገር እያለ ነው እንግዲህ ዘለው ትዳር ውስጥ የገቡት እና ጋሼም እንግዲህ ተናግሮ ነበረ። ይህ ትዳር በቃ እምቡር እምቡር እምቡር ብላችሁ ዝም ብላችሁ ገብታችሁበት፣ ዘላችሁ ገብታችሁ፣ ከዛ ደግሞ ዘላችሁ ካሉ ቃል ወጣን ተላላችሁ። መጀመሪያ ጠግባችሁ በስላችሁ በደንብ ስለ ትዳር አውቃችሁ ስለ ኑሮ አውቃችሁ ብትጋቡ ምን አለበት? በማለትም ጋሽዬ እጅግ በጣም ምርር አድርጎ ሲናገር ያየ ነው የሰማነው ነገር ነው። ያ ተረት እንግዲህ እውን ሆኖ ደርሶ እዚህ ደረጃ ላይ ደርሷል። ይሄ ትዳር በነገራችን ላይ ብዙ ክፍተቶች አሉበት ያልኳችሁ መጀመሪያ እንደው ተውት ሁሉንም ነገር ይቅርና እንደው ስለ ሰርጋቸው ስናወራ ሰርጋቸው ማንም ወጠጥ የተገኘበት ሰርግ ነበር። በነገራችን ላይ ይቅርታ አድርጉልኝና ስርዓት ያልነበረው ተጮሆ ሆሆሆሆ ተባለ ምናምን ምናምን ነገር። በዛ ላይ ደግሞ መቼና እንዴት በምን ቀን እንዳደረጉት የሰርጉን ፕሮግራም ታውቃላችሁ። ይሄ ነገር እናት ያልተገኘችበት፣ አባት ያልተገኘበት፣ ያልመረቀበት ትልቅ አባት የሃይማኖት አባት ገብቶ ቀለበቱን ያልባረከበት የእውነት እንደው ወደ ሃይማኖታዊ ነገር ልወስደው ሳይሆን እነዚህ ልጆች ሃይማኖት አለን ብለው እንግዲህ ማተብ አንገታቸው አስረዋል። ሃይማኖት የግል ነው። በነገራችን ላይ ግን ሀሳብ ለመስጠት ያህል እንደው እኔም የእነሱ ሃይማኖት ተከታይ ስለሆንኩኝ እንደው በዛ ሀሳብ ልስጥ ብዬ ነው። እና ሃይማኖት የግል ነው። በእርግጥ ግን ማንም ሰው የሃይማኖት አባት እንኳን ያልተገኘበት ዱርየው ምናምኑ ትንሹም ትልቁም እዛም እዚህም ተሰባስቦ ተገኘ፣ ተጨፈረ፣ ተበላ፣ ተጠጣ፣ አለቀ። ተዘጋ መጡ ምንም ነገር የለም። ቤተሰብ የሚያውቀው ታሪክ የለም፣ የሚያዩ ታሪክ የለም። ኢቭን ሚዲያ ላይ እንኳን አይከታተሉም። የአብርሽም የሩታን ቤተሰቦች ስለ አብርሽ ስለ ሩታ የሚያውቁት ታሪክ የለም። አንድ ነገር ብጠይቋቸው ምንም የሚያውቁት ታሪክ የለም። ግን ስለ እነሱ የሚያውቅ የሚከታተላቸው ሰው ቤተሰቦቻቸውን ሄደው ብዙ ነገር ይሏቸዋል። በተለይ የሩታን ቤተሰቦች በጣም ብዙ ሰው ብዙ ነገር ይላል እና በአጠቃላይ ሩታ ወይ ለራሷም አልሆነችም፣ ለቤተሰብም አልሆነችም ለማንም እየሆነች አይደለም። ከመጀመሪያውም ጀምራ በጣም ብዙ ስህተቶችን እየሰራች ግን ደግሞ ክፍተቷን እየሸፈነች ያለውን ነገር እያስተካከለች ሁሉን ነገር በመስመር ይዛው ብትሄድ ኑሮ ሴት ልጅ ብልጥ ናት፣ ብልሃተኛ ናት። ግን ያ ነገር አልሆነም። መልሶ መላልሶ እየጎዳት እሷን ነው ቤተሰብ ረግጣጥ ላይ ሄደች እየተጎዳችው እሷ ያለቀሰችው እሷ ያኔ እናቷ ያለቀሰችው እንባ ያኔ አባቷ እግዚአብሔር ምስክርን እንጨታቸው ውጥት ብሎ በተለይ አባቷ ክስት ብሎ ታሞ ምናምን ታስታውሳላችኋል። ሜላት ራሱ ምን አይነት አቋም ላይ እንደነበረች ሜላት ይዛቸው ስትመጣ ማለት ነውና፣ በአጠቃላይ ይሄ ትዳር፣ ይሄ ኑሮ፣ ይሄ ህይወት የብዙ ሰዎች እንባ ያለበት ነው። አባትናት ያልተገኘበት አባትናት ያዘነበት ግንኙነት ነው በአጭሩ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አሁን ላይ ሩታ በጣም ትልቅና ከባድ ጥፋት እያጠፋች ነው። በጣም በስሜት ነው እየተነዳች የምትገኘ መቶ ፐርሰንት የምነግራችሁ ነገር መቶ ፐርሰንት የምነግራችሁ ነገር ሩታ አብርሽን ለማጨናነቅ የፈለገችበት የመጣችበት መንገድ በቃ ልታገኝ የቻለችው ክፍት መንገድ ያገኘችው በዚህ መንገድ ነው። በቃ አብርሽን ልታሸንፈው ደካማ ጎኑን ያገኘችበት በዚህ መንገድ ብቻ ነው። ሌላ ብዙ አማራጮች ነበሯት። ምንም በዚህ ሰዓት ፍች የሚያስፈልጋት ነገር የለም። ለምን ለፍች እንደፈጠነች ስትናገር ወደ ቤተሰቦች ሊሄድ ስለሆነ የግድ ይሄንን ፍች ማድረግ አለብኝ። ለምን የዛሬ አስር ዓመት የፍቹን ፕሮግራም ማድረጋት ትችያለሽ እኮ የዛሬ ሀያ ዓመት ለምን አይሆንም? በእርግጥ ጊዜ ሽማባከን አለብሽ ማለት አይደለም። ግን አሁን ዛሬ ከዚህ ሰውዬ ጋር ተፋተተሽ ወይ ደግሞ ከአብርሽ ጋር ተፋተተሽ፣ ነገ ከሰው ጋር ከሌላ ሰው ጋር ልትጋቢ ነው ወይ ያስተካከልሽ፣ ወይ ያመቻቸሽው ሰው አለ ወይ ለማለት ጥያቄ ጠይቃት አለሁ እኔ ለምን ይሄ ነገር አብርሽ ወደ እሷ እንዲመጣል በነገራችን ላይ እያደረገች የምትገኘው እና በጣም አጨናንቋታል። በጣም ከፍቷታል። በጣም ተናዳለች፣ ተበሳጭታለች። በተለይ ደግሞ ሴቶች ሲመጡ ወደ ህይወቱ ወይም ደግሞ ሴቶች እንፈልገሃለን ብለው ሲመጡ ሩታ ከባድ ስሜት ነው የሚሰማት እና ያንን ነገር ለማጥፋት በቃ የግድ ምንድን ነው ሩታን ማጣት እንደማይፈልግ አብርሽን በደንብ ሚስቱ ናት። ለብዙ ቀናት ለብዙ ወራቶች አብረው የነበረች ለአመት አብሮ የነበረች ለሁለት ዓመት ያህል አብረው የነበረች ሴት ናትና ታውቀዋለች፣ ታቀዋለች ምን እንደሚወድ ምን እንደሚጣላ ምን እንደሚያስከፋው ምን እንደሚያስደስተው ስለምታውቅ ይህንን ነገር በቃ ደካማ ጎኑ እንደሆነ አወቀች። የፍቺ ወረቀት ይዛ መጣች እንጂ ምንም የሚያስቸኩልም የሚያጣድፍም በዚህ ልክ ምሪ ዊዊዊዊ የሚያስብል ነገር በቃ ሁሌ ጩኸት፣ ሁሌ ዋይታ፣ ቤታቸው ሰላም የለውም። መድኃኔዓለም አባቴ ከእንደዚህ አይነት ትዳር ከእንደዚህ አይነት ፍቅር ከእንደዚህ አይነት ህይወት ግራ ከገባው ከተጣመመ ከተጭ ቅጭቅ ከበዛበት በቃ ሆይታ ከበዛበት ሆይ ሆይ ሆይ ይወዳሉ፣ አብርሽም ሩታም ማለት ነው። በቃ ጩኸት፣ ጭቅጭቅ፣ በቃ ግርግር ይወዳሉ። እንደው ዝም ብላችሁ እያችሁም አብርሽም ግርግር ይወዳል፣ ሩታም እንደዛው። እኔ የምለው ይሄንን ህይወት የምትኖሩት ሁለታችሁ አይደላችሁም ወይ? ማለት ጋብቻ ማለት ምን ማለት ነው? ብትፋቱም፣ ብትታረቁም፣ ብትጣየሉም፣ ብትጨቃጨቁም፣ ብትቧጨቁም፣ ብትደባደቡም የሁለታችሁ ህይወት አይደለም ወይ? ለምንድን ነው ይሄ ሁሉ ህዝብ የገባበት? ያልገባኝ ነገር የሚዲያውን ሰው ስታውት ያውራ እናንተ በምታወሩት ልክ ነው ለሌላው ማስተማር ይሆናል ብለን ነው እኛም የምንለፈልፈው የምናወራው ምና። ግን ይሄ ሁሉ አጠገባችሁ ያለው ሰው ግርግሩ ምንድን ነው? ያልገባኝ ነገር። አንችም ታይ አንችም፣ በቃ ሩታ ታይ ስትባል ይብስባታል። በቃ ታይ እንደዚህ አድርጊ ከተባለች ማ ያዙ ይልቀቅ ወይ ትላለች፣ አብርሽም እንደዛው ምንድን ነው እየተፈጠረ ያለው? መፋታት ካለባችሁ ሁለታችሁ በራችሁን ዘግታችሁ ተነጋግራችሁ ለአንዴና ለመጨረሻ ጊዜ ላትገናኙ ተለያዩ። ማብራችሁ መሆን ካለባችሁ ለአንዴና ለመጨረሻ ጊዜ በህይወታችሁ ሌላ ሰው ላታስገቡ ተፈቃግዳችሁ፣ አንችም ክፍተቱን ችግሩን ነግረሽ እሱም ክፍተትሽን ችግርሽን ነግሮሽ አብራችሁ ቀጥሉ። ይሄ ሁሉ ግርግር፣ ይሄ ሁሉ ያዙ ይልቃቁኝ ለምን አስፈለገ? ለምን ህይወታችሁ፣ ኑራችሁን በራሳችሁ መኖር አትችሉም? ለምን ይሄ ሁሉ ነገር ምን ይጠቅማል ነው ይሄ ግራ የገባኝ። ምን ጠቅማችሁ ነው? ለሰውስጥ ምን እያስተማራችሁ ነው? ይህንን ነገር ነው ልናገር የምችለውና እንደማይላዩ እነግራችኋለሁ እኔ በትክክል የፈለገ ተአምር ችግር ቢፈጠር ምንም ቢሆን ምንም እነዚህ ልጆች እስከ መጨረሻው እንደማይላዩ እነግራችኋለሁ። የእውነት ለመናገርና ሩታ ዛሬ ደግሞ ከባድ ጥፋት ያጠፋችሁ፣ ከባድ ስህተት ያጠፋችሁ ነገር ልንገራችሁ በዚህ ሰዓት እንደምታዩት ወንድሜ ነው ያለችው ልጅም መጧል። ና ስማቸውንም ራሱ መያይዙም አልፈልግም ስለ እነሱ ማውራትም አልፈልግም፣ ግን እነዚህ ልጆች እንግዲህ እስከዛሬ በመሀላቸው ገብቶ ብዙ ነገሮችን ተፈጥሯል። ብዙ ሰው ገብቶ ብዙ ነገር ተፈጥሯል ና ጋሽዬ ሳይቀር መጥቶ ብዙ ታሪኮች ተሰምተዋል፣ ተፈጥሯል ና በዚህ ሰዓት አይ እህቴ፣ እኛ እንወድሻለን፣ እናከብርሻለን የእውነት የሚወዳት ከሆነ ማለት ነው ና በቃ በዚህ በዚህ መንገድ ሀሳብ መስጠት ይችላሉ። ኦኬ ይስጡ ሽ ወንድም ናቸው ተብለዋል ምናምን፣ ግን ወንድም አይደሉም። ግን በቃ እኛ ከዚህ በላይ ምንም ማድረግ አንችልም። በሕይወትሽ ገብተን ጣልቃ ምንም ያበላሸ ነው እንጂ ያስተካከልነው ነገር የለም። አሁን ይሄ የራስሽ ውሳኔ፣ የራስሽ አቋም፣ የራስሽ በራስ መተማመን። ሲጀመር የላትም፣ የራሷ የሆነ አቋም የላትም። ሮታ በነገራችን ላይ ዝምብላ ከመጮ ከመጨቃጨቅ በጣም በቃ ስሜታዊ ከመሆን የራሷን ውሳኔ አንድ አቋም የላትም። በቃ እና ያ መሆን የለበትም። እነዚህ ልጆች እንደዚህ ብለው ይሄ ራስሽ ውሳኔ ነው ራስሽ ወስኝ፣ እኛም ጣልቃ መግባት የለብንም። እኛም ብቻ ሳይሆን ሌሎችም በዙሪያችሁ፣ ባንቺም በሱም ዙሪያ ያሉ ሰዎች ጣልቃ መግባት የለባቸውም። ለብቻው ደውይለት፣ ብቻውን አግኙ፣ ብቻውን አውሪው፣ ብቻችሁን ችግሮቻችሁን ፍቱ ብለው ወደኋላ ማለት ሲችሉ፣ ዛሬ ደግሞ በቃ በፊት ሞክረው ሞክረው አልተሳካም። ጭራሽ ንብረትም ለመካፈል ቤት አብርሽ ቤት ድረስ ሄደው ነበረ እና ያ ነገር አልሳካ ሲላቸው በቃ ይቅርታ መጠው ጠየቁ፣ ምናምን አብርሽ መልካም ልብ አለሁ፣ በነገራችን ላይ ይቅርታቸውን ተቀበለ ምናምን፣ እንዳላያችሁ ሁሉ አባረራቸው እና ድጋሚ ነገሩ ሲነሳ ደግሞ ተከትሎ መጣና ዛሬ በጣም ገረመኝ። አሁን ካጠገብሽ ነው ሆይ ሆይ የሚሉ ሰዎች አይጠቅሙሽም። የራስሽን ውሳኔ ራስሽ በራስሽ መንገድ ብትወስኚ ነው የሚሻልሽ ሩታ። የምትጎጂ አንቺ ነገ፣ ራስሽ ነገ፣ አንቺ የምትጎጂ እግዚአብሔር። ታያላችሁ ቤተሰቤ ቤተሰቤ ያልሽ አረባክሽ ተይ እንጂ ሩታ፣ ትናንትና ጥለሽው የመጣሽው ቤተሰብ ትናንት የረገጥሻቸው ትናንት ሲደላሽ ትናንት ሲሞቅሽ ትናንትና የጦፈ ፍቅር ውስጥ ስትገቢ ትዚ አላልሻቸው፣ ዞር ብለሽ አላየሻቸው። በሰርግሽ ቀን እንኳን ቤተሰብ እንደው ከሰርግ በኋላ እንኳን የሆነ ትንሽ የፕሮግራም አዘጋጅተሽ እንኳን ቤተሰብ ሽንጣርተሽ ያልጋበትሽ ያልተመረቅሽ ቤተሰብ ቤተሰብ እምትይው ሂደሽ ትጎጃለሽ። የባሰ ትሰበሬ ያለሽ አሁን እኔ ሩታ በመጀመሪያ ትልቁ ምኞቴ እግዚአብሔር እንደው ጤነኛ ልጅ እንዲሰጥሽ ምኞቴ ነው። የእውነት በቃ ትክክለኛ ሙሉ አካል ያላት ወይ ያለው ጤነኛ የሆነ ልጅ እንደው በእጅሽ እንዲያሳቅፍሽ የሆድሽን በጀርባሽ እንዲያሳዝልሽ ጥሩ ልጅ ወልደሽ እንድታቅፊ ትልቁ ምኞቴ ነው። ጸልይልሻለሁ። ሁላችሁም መልካም ምኞታችሁን ተመኙ። እኔ ነፍሰ ጡር ሴት ሳይት በጣም ነው የምሳሳላት። በቃ የሆነ ስትራመድም ምናምን ታሳዝነኛለች። እንኳን በዚህ ልክ እያለቀሰች እንኳን በዚህ ልክ እየተከፋች እንኳን በዚህ ልክ ይሄ ሁሉ ዋጋ እየከፈለች እና ቤተሰቤ ቤተሰቤ አትበይ፣ ተረጋጊ። ለፍች የምትቸኩኝበት ጊዜ አይደለም። እራሽን አዳምጪ፣ ተረጋጊ። በቃ ይህንን ነው ልል የምችለው። የአብርሽን ጥፋት አይተናል ሰምተናል። አብርሽ አንቺን ማጣት አይፈልግም። እንዴ ጅል ነው እንዴ? አንቺን ፈትቶ መከራ ውስጥ ጭቃ ውስጥ የሚገባው ተይ እንጂ አንዳንዴ የምር ለመናገር አንቺ በሌለሽበት ታይ ምን አይነት መጥፎ እና ክፉ የሆነ ቀን እንዳሳለፈ ያውቀዋል። እንኳን እኛ እንኳን እሱ እኛም እናውቃለን። አይሆንም፣ አይችልም። አንቺን ደፍሮ ችሎ ሊፈታሽ አይችልም። እና ወደ ባጭሩ ወደ ህግ ምናም እናንተ በስሜት አንዴ ሲፈላባችሁ ሲነሳባችሁ ምናምን ቱግ ሲልባችሁ ስሜታ የሆናችሁ ፍርድ ቤት ምናምን የባሰ ሌላ ታሪክ ውስጥ ገብታችሁ ደግሞ በእስር ወይ አንዳችሁ ስትማቀቆ እንዳትኖሩ። ያልሆነ ታሪክ ውስጥ አትግቡ። ከተስማማችሁ ተስማሙ፣ ካልተስማማችሁ ደግሞ ቻውቻው መባባል። በዚህ ልክ ህግ ምናምን፣ በዚህ ልክ ፍቺ ምናምን ምንም የሚያስኬድ ነገር የለም። ሲጀመርም ተረጋጊና ይህንን ነገር ነው የምልሽ እኔ ወደ ቤተሰብ መሄዷን አልፈልገውም፣ አልፈቅደውም። እውነት ለመናገር ብዙ ያየሁት የሰማሁት ነገር አለች። ልጅ ትጎዳለች፣ የምሬን ነው። አራስነቷን መከራፍረር ጭቃ ነው የሚያስበሏት። የእውነቴን ነው። የኢትዮጵያ ማህበረሰብ አይጥላችሁ። አንዴ አንዴ ከጠላችሁ አንዴ ቂም ከያዘባችሁ በሆነም ባልሆነም በዛም በዚህም ውሃ እንኳን አቀብሎ የራስሽ ጉዳይ እዚህ መጠሽ ተኝተሽ እዚህም ዲ ቃላሽን ይዘሽ መጠሽ እግዚአብሔር ምስክሬን ሙለጭ አርገው እስከ ልጇ እሷን ሳይቀር ትናንት አርገው የመጣችው ነገር አለ። በጣም መከራውን ነው የምትበላው። እኔ ወደ ቤተሰብ ሂጅ ብዬ አልመክርም። ከቤተሰብ ጋር ከመሄዷ በፊት ያለውን ነገር ይቅርታ ጠይቃ ስላለፈው ስህተቷ እንደተጸጸተች ተንበርክካ እናቷንም አባቷንም ይቅርታ ጠይቃ ነገሮቹን አስተካክላ ካልሄደች ሌላ ሲኦል ውስጥ ነው የምትገባው። ይህንን ነገር ነው ልል ምችለው። ሩታ አጠገብሽ ያሉትን ሰዎች በሙሉ አርቂያቸው። እነሱን እስካላራቅሽት ድረስ ምንም ሰላምም ደስታም ወደ ቤትሽ ሊገባ አይችልም። አብርሽን በዙሪያ ያሉ ሰዎችን አርቃቸው። እውነተኛ መስለው ሁሉም አስመሳኝ ናቸው። በነገራችን ላይ በቃ ሩት አብርሽ፣ አብርሽ፣ ሩት፣ አብርሽ፣ ሩት፣ ሩት፣ አብርሽ፣ በስማም ሌላ ወሬ የላቸውም፣ ሌላ ሀሳብ የላቸውም። እና ይሄ ነገር ደግሞ አስጠሊታ ነገር ነው። ትጎጃለች ነው የምለው። የእናንተን ሀሳብ አስተያየትም ኮሜንት ላይ አስቀምጡ። ስለነበረን ቆይታ አመሰግናለሁ። እወዳችኋለሁ። የኔ ሀሳብ ይሄንን ይመስል ነበረ።